ሰላም አለይኩም ወረህመቱላሂ ወበረካቱሁ። ድና የተከበራችሁ ተመልካቶች እንዲናችሁ ደህና ናችሁ ወይ? አላ ላ ዛሬ እንግዲህ ሰሊጥ ጣሂኒያ እንሰራ ደን አንድ ላይ። ማን ነው ጣሂኒያ ትላለች? ጣሂኒያ ባዘና እኔ በጣም ነው የምወደው። ሶባችን ለኩሰና ከዛ ይሄ አሁን ለቅሜዋለሁ፣ ጋስ ለቅሜ አዘጋጀው ነጭ ምድር የሚባለው ነጭ ሰሊጥ እና አንድ ሲኒ ነው የገዛሁት። ባይዘው ግን እንደንትናቸው ነው። እኔ አንድ ነው አንድ ሲኒ ነው እንትን ያልኩት። ያ ይበቃኛል፣ ጊዜ ይበቃኛል። ብዙ አይደለም፣ ትንሽ ነው። ግን ውድ ነው። አንዱ ሲኒ ጋይስ ሀምሳ ብር ነው ይሸጣል። እኔ ግን እንደዚህ አድርገን ቀስ አድርገን እናንሰዋለን ማለት ነው። ሲጣጣ እና ውድ ቤተሰቦቼ ለዚቻር ገን ይ እንዳያር ማለት ነው፣ እንዳያርባችሁ ቶሎ ቶሎ አንሱት እና አሁን እንትን እያለ እየተቆላ ነው ማለት ነው። ከዛም ተጫውለን ሳይተን እንዴት እንዴት እንደምናደርገው አሳያችኋለን። አይደል፣ የሁሉም ሰው አሰራር ይለያያል እና ፍሪጅ ባይዘ ሊኖራችሁ ይገባል፣ ግን አንዳንዴ ውጪ ቢሆን ችግር የለውም። ፍሪጅም ከሌለ ችግር የለውም፣ ውጪ ላይ መቀመጥ ይችላል፣ ግን ውጪ ላይ ስታስቀምጡት ምንም አይነት ውሃ መንካት የለበትም። ምንም አይነት ውሃ ማለት ነው እንዲነካ ይገባል እና በዚህ መልኩ ይበቃዋል። አሁን እናወርደዋለን ስቶቫችን እናጠፋለን። ከዛ እንደዚህ አድርገን እና ያው አሁን የመጥበሻው ሙቀት ራሱ በደንብ እንትን እንዲል ያደርገዋል ማለት ነው እና ብዙ ጊዜ ምን አለ መሰላችሁ ጣሂኒያ ስንሰራ መጥቆር የለበትም። እንደዚህ በቃ ገባ ነው የምናደርገው ወጣ ገባ ወጣ ገባ እና ለምን አድርገው እንደዚህ አርገን እናንተ እንለዋለን? የስሩ እንዳይቃጠልብን ማለት ነው። አያችሁት? ሽታው ግን ቢስሚላ አጠይቁኝ። እና ውጪ ላይ ስናድርገው ምን እንጨምራለን? ውስጥ ፍሪጅ ደግሞ ስካለን ፍሪጅ ውስጥ ለማድረግ ምን እንጨምራለን? አሳያቸዋለሁ። ውጪ ላይ መቀመጥ ይችላል። እኔ አረብ ሀገር ስሰራ ውጪ ላይ ነው የሚቀመጠው። ጣሂኒያ ፍሪጅ ውስጥ አይገባ፣ በጭራሽ ፍሪጅ ውስጥ አይገባም። ግን ፍሪጅ ውስጥ ደግሞ ስታስገቡ ለስድስት ወር ከዛ በላይ እንዴት እንደምታስገቡ አሳያቸዋለሁ። ከዛ ማለት ስጭ ጋር የቡና መፍጫ ነው ያለኝ ከዛ እስቲ ጋር የቡና መፍጫ ነው ያለኝ። እናንተ ያላችሁን መፍጫ መጠቀም ቻላችሁ። ከዛ ሰሊጣችን ልክ ሲቀዘቅዝ እንጨምረዋለን እና ማባቢ ያው እዚህ ላይ አድርጌዋለሁ። ከዛ እንፈጨውና እንመለሳለን። እና አባይ ቢሄው ፈጭተነው መጥተናል። አሁን እንግዲህ እ ተፈጭቷል ማለት ነው እንደምታዩ እንደምታዩት ነው ይሄ በጣም ነው የደቀቀው፣ ባይዘይ በጣም ደቋል። እና በዚህ መልኩ ፈጭተናል። አሁን እንዴት እንደምንሰራ አሳያችኋለሁ። እና ቤተሰብ ውሃ አድርገን እንደዚህ እንፈጨዋለን። ከዛ በኋላ እንግዲህ ይኸው ይህንን የመሰለ የጣሂኒ ሶስ አዘጋጅተናል ማለት ነው። እና ያው ፍሪጅ አያስፈልገውም። ብዙ ጊዜ ጣሂኒ እኔ አረብ ሀገር ያለው ውጭ ነው ማስቀምጠው ማለት ነው። አሁን እንግዲህ ሶሱን እናዘጋጃለን። ነጭ ሽንኩርት፣ ፐርስሊ እና ሎሚ፣ ከሙን ጫው አድርገን ሶሱን እናዘጋጃለን ማለት ነው። እናም በፈለግነው አይነት በዳቦ በሻወርማ ምናምን በፈለግነው አይነት መጠቀም እንችላለን። ስለተከታታችን ያመሰግናለሁ ነው።